ሰርፕራይዝ መንያሽላል ቤተሰቦች እንዴት ናችሁ? ዛሬ ቀን የመጣሁት እንግዲህ በሰርፕራይዝ ቪዲዮ ነው። ቤተሰቦቼ ሙለርን ሰርፕራይዝ ላደርገው ነው። እንግዲህ እደውልለታለሁ ከትንሽ ደቂቃ ኋላ ይመጣል፣ እየመጣ ነው ብሎኛል እና እንግዲህ ቤተሰቦቻችን ምንድነው ሰርፕራይዝ ትሉ ይሆናል። እንግዲህ በጣም ትልቅ ነገር ሆኖ አይደለም፣ ለሙለር ግን እንግዲህ ብዙ ጊዜ እንዲያደርገው ፈልጌ እምቢ ብሎኝ አስቸግሮኝ፣ ዛሬ ቀን ግን እንግዲህ ካሜራ እንደዚህ ደቅኜ እኔ ራሴ ገዝቼ እንግዲህ ሰርፕራይዝ ላደርገው ነው። ቤተሰቦቻችን እንግዲህ ሙላር አሁን ላይ ሌላ ያሰበው ነገር ስላለ ለህይወታችን ትንሽ ካለንበት ትንሽ ከፍ የሚያደርግ ነገር ስላለ ለዛ ጉዳይ እየተራራጠ ስለሆነ እሱን ነው ማስተካከል ያለብኝ፣ እሱን ነው ማስቀድመው እያለ እንግዲህ ስለ ራሱ ማሰብ ካቆመ ቆይቷል። በጣም ነው የቆየው። ቢያንስ አምስት ስድስት ወር አካባቢ ይሆናል። እና እናንተም የሆነ ነገር አስተውላችሁ ይሆናል አልተናገራችሁም። እና ግን ዞሮ ዞሮ ቤተሰቦቻችን ዛሬ ቀን ደግሞ ሆነ ሚስት አደለው አሳዘነኝ። አይ በቃ እስኪ ደስ ያሰኘዋል ብዬ ተስፋ አደርጋለሁ። ምክንያቱም እሱ ነው ለእኛ የሚያስብ፣ ለልጆቼም ለእኔም ሁሌ ስለኛ በቃ አንድ ነገር እንዳይጎልብን ሁሉ ነገር ያደርጋል። ለራሱ ብቻ ነው ግን እንዲቀርበት የሚያደርገው በቃ በሆነ በሁሉ ነገር ላይ ማለት ነው። ስለራሱ የሚያደርጋቸው ነገሮች በጣም እንደዚህ በቃ ታቀሟል ማለት ይችላለሁ። እና አሁን ደግሞ እስኪ ያረገኝ አሁንስ በዛ በቃ እንዴ እኔ ምኮ አንተ ስትደሰት ማየት ፈልጋለሁ ሙሉ አድርጌ ይህንን ቪዲዮ ስታየው እንግዲህ ቅር ካለህም ይህን ቪዲዮ ጋብዥ ያለው ይህንን በማሰብ ነው። እንግዲህ ሰርፕራይዝ ላደርግ ያሰብኩት ሙላርዬ እንግዲህ ዩቲዩብ ከጀመርን ሁለት ዓመት አድርገናል። አሁንም ግን ገና ነን። እግዚአብሔር ይመስገን አሁን ላለንበት ደረጃ እግዚአብሔር ይመስገን። ለእኛ ትልቅ ነገር ነው፣ በሌሎች አይነት ሲታይ ትንሽ፣ በእኛ ሲታይ ደግሞ በጣም እግዚአብሔር ይመስገን ቀስ ደስ ያለች ስታድጉም፣ ደስታው በጣም ለየት ያለ ነው፣ እና ለማንኛውም ቤተሰቦቼ ይህንን ቪዲዮ ስትጀምሩ ላይክ ማድረጋችሁን እንዳትረሱ። ይህንን ቪዲዮ እንግዲህ ሁለት ሺ ላይክ እጠብቃለሁ ማይ ፋሚሊ። ለማንኛውም እንደዚህ ሳቅ በሳቅ የሆንኩት ለሰው ለማስደሰት ስታስቡ መቸም ማለት ቀድማችሁ እናንተ ናችሁ አይደል የምትደሰቱት ከዛ ሰው በፊት ስታስቡት ምን ሊሆን በቃ ምን አይነት ስሜት ይሰማ ይሆን? ይደሰታል? ምን ይል በቃ አላለም። ብቻ ሰው ባልጠበቀው ነገር የሆነ ነገር ስታደርጉለት ደስ ይላል አይደል? እሱን ደስታ እያሰባችሁ ደግሞ በቃ የሌለ አላውቅም። የሆነ ፍክርት እራሱ አላልኩላችሁም። ለማንኛውም ቤተሰቦቼ ሙዳሬ እስኪመጣ እንጠብቃለን። ሲመጣ ምንቀጥል ይሆናል። ሰዎችን እንሰጠዋለን። የሙዳ ሪያክሽን ደግሞ ምና ይሆናል? ቪዲዮውን ግን እስከ መጨረሻ ድረስ እያያችኋለን፣ ቤተሰቦች ለምንድን ነው ብዙ ጊዜ እኮ ነግሬያችኋለሁ። እስከ መጨረሻ ድረስ ስታዩት ለእኛ ትልቅ ጥቅም አለው። ካልተመቻችሁ ቪዲዮችን ራሱ ማለት ነው ቁጭ ታደርጉት እና ብዙዎቻችሁ የመዳም ቅመሞች ስለሆናችሁ ስራ እየሰራችሁ ከፍታችሁት ብትሄዱ ለእኛ በጣም ትልቅ ጥቅም አለው። ማርያም ከልብ የምነግራችሁ እና እባካችሁ እንደዚህ አድርጉ በቃ ላይክ አድርጉ የሚሰማችሁ ስሜት ደግሞ ኮሜንት ስር አስቀምጥሉን። እንደዚህ ስታደርጉ ቪዲዮውን ቫይራል ይወጣል። ገብቷችኋል? ብዙዎቻችሁ የእኛ ቫይራል መውጣት የኛ ብዙ ሰብስክራይብ መምጣት ያሳስባችኋል ብዬ ስለማስብ እንግዲህ እንደዚህ በማድረግ ለእኛ ተባበሩን። ወዳችኋለሁ። ምለሬ ሲመጣ ምን ቀጥል ይሆናል። ደህና ነው፣ እግዚአብሔር ይመስገን። እስከ ስታይ ደህና ናቸው፣ ካሜራ ናቸው

ወይኔ ዛሬ ቀን ለማንኛውም፣ ምንም ሳላሽግ ምናምን ያመጣዋት ወደ ቤተሰቦቼ። እናንተስ ምን አይነት ስጦታ ነው የጠበቃችሁት አላውቅም። በጣም በጣም ቀላል ነገር ነው፣ ለእሱ ግን ትልቅ ነገር ነው። ምክንያቱም ወይ።

ሌላ የለም። ሻል ታጠቁ፣ ይበቃ። አንተ ስንት ፀሐይ አስመታሽ? ለዚህ ነው አይውላ፣ ለዚህ ነው ማለት። አይ አመሰግናለሁ። ቤተሰቦች፣ ስጦታ ስትሰጥ እንደዚህ ነው የምትሉት? ለምን አቀርቀር አመሰግናለሁ የምትለኝ?

ብቻ ሳያቸው እንዲሆ እስኪ ይሄ ነው ጀርባ ነው የሚመጭ ከጀርባ ሊዞር ያችኛው አሳየልኝ። ብር ስለ ብር ማለት እናወራበታለን። ሱሪ ስትሬች ያደርጋል። በጣም ነው የሚያምረው ሰፊ ነው የሚወደው እንዳላ ማንኛው መግዛት ላሰባት በአዲስ ልብስ አይቻ ካሜራ ውጭ ነው የሚያምረው። በእናት ማርያም ልብስነቱ በጣም የሚያምረው ልብስነቱ

ሶሉሽን ትነስትሽ ሙላር በጣም ነው የሚወደው። እነዚህ እና ደግሞ በጣም ነው የሚጸሉት ልብሶች ማለት ነው። በግድ ደስ ይበለኝ። እሺ እንዴ፣ ይሄን ያህል የሚደብር በስመ ስላሴ፣ ለምንድን የደበረ ነገራቸው? እስኪ ትንሽ አላምንም፣ አልደበረኝም። አይ፣ እንዲሁም ኦልሬዲ ታውቂያለሽ። ከምደን ካልነገር ካልተናገርከርሽ ለእኔ ጊዜ ወንድም ማለት ነው እንደዚህ ይዞርልህ ነበር። ምን ኦኬ፣ ለዚህ ነው እንደ ሰርፕራይዝ ምናምን ብላ ቆጫ ያደረገችኝ ምናምን ብለህ ነው። እና ምንድን ነው አነሰብኸው ለመጨረሻ ጊዜ በስንት ብር ነው ሱሪ የገዛው? እንዳታረትልአልአይው ግን ሁለት ሱሪ መግዣ ነው አንድ ሱሪ ነው የተገዛ? ማይ ጋድ በጣም ተወዶበታል። እኔ መጨረሻ ጊዜ እስካሁንም አለች እድሜ ረዝም ነው። እንትን ነው እኔ ሌላ ምናምን አለ ብለብስ ምናምን ምናምን ደስ ይለኛል። ግን ታ ያለሽ በተለይ አንቺ ብቻ ሳይሆን ብዙዎቹ ያውቃሉ፣ ያለንበት ሕይወት ማለት ነው። ስለዚህ መጀመሪያ እንደ ስቴፕ ከልብሳችን ሳይሆን ከዛ ነገር ከፍ ለማድረግ ነው ነው የሚገርማችሁ ደስ የሚለው እናንተ ባለባበሳችን ሳይሆን የምትገምቱን በምንሰራቸው ስራዎች፣ ማርያም እውነቴን ነው፣ ማቀልጃ አይደለም። እኔ ከአንድም እስካሁን የሰራኋቸው ቪዲዮዎች በቃ ከሁለት ዓመት በፊት ነው ልብስ የቀየርኩት። መሀል ላይ ከሰባት ወር ከስምንት ወር በፊት ወንድም የሆነ ሽኩርት ምናምን ልማት እንትን ስናደርግ ከቦንዳ አንድ ሱሪና አንድ ቲሸርት ገዝቶልኛል። ዞሮ ዞሮ የምታውቁት ነው እና ይሄን ለእናንተ መንገድ የፈለግኩት ብቻ ግን እናንተ ወዳችሁን የእኛ መላወጥ ነው እንጂ የምትፈልጉት የእኛ ከልብሱ ከምን ለብሱ ቆሻሻ ቱታዩን ከምናደርገው ምናምን አንድ ሰው ኮሜንት አድርጎ አያውቅም። ይሄ እግዚአብሔር ነው ምላችሁ። ለእኛ ያላችሁ ፍቅር ክብር ከምንም በላይ መሆኑ አሳይታችሁናል። ምክንያቱም አንዳንድ ቤት እናያለና ጥሩ ያልሆንኩ ነጌቲቭ ኮሜንቶች አሉ። እኛ ጋር ቢመጡም አንቀበልም አይደለም፣ መብታችሁ ነው ኮሜንት እንትኑ ክፍት ነው። ግን በቃ እናንተ ለእኛም የምታሳዩት ፍቅር በጣም ነው የሚለየው ምክንያቱም ሶሻል ሚዲያ ላይ ስትመጡ ውድድር ነው፣ ይዘው ባለባበስ በሁሉም ነገር ይዘው እኔ ብዙ ቀን ተጭኜ አውቃለው። ለምን ነው ልብስ የማቀይረው ለምንድነው? ይደርሳል እኮ ሌላው ነገር ስለ ኖ በቃ እኔ ሰው ልብሴን እንዲያይልኝ አልፈልግም ነው የሚለኝ ሁሉ። እና ደግሞ የሚገርማቸው እናንተ ደግሞ ኔጌቲቭ አሁን ገጠቸ፣ ቢያንስ ከተመልካች አንዳንድ ኮሜንት የምትቀበላቸዋለን ከእኛ ጋር እስካለን ድረስ እኔ ደግሞ የራሴ የራሴ ስራቸው የራሳችን የሆነ የሆነች አላማለች እዚህ ያተሳካ እዚህ አንድ ወር ከምናምን ካልሆነ ሁለት ወር አካባቢ አንዲት ትልቅ ነገር አለ፣ ግን ህይወታችን ካለንበት አንድ ስቴፕ ከፍ የሚያደርግ ነገር የታሰበች አለች እየደረሰች ነው። ከፈጣ ድሪጋ ብቻ ስለምትሰጡ ፍቅር ክብር ከልብ እናመሰግናለን። ዩቲባችንን በጣም እያደገ ነው። ቪዲዮችን እስከ መጨረሻ ታላችሁ ላይክ ታደርጋላችሁ። አምሳ ሺ መቶ ሺ እናስገባቸ ነው ሁል ጊዜና ብቻ። እኔ መልበሱ ጠልቼው አይደለም፣ ግን በቃ ያለኝ በስነስርዓት ከያዝኩኝ ባለኝ ልብስ ጥሩ ስራ ለእናንተ ማቅረብ ከቻልኩኝ የማይሆንበት እንትን የማይበት ምክንያት የለም እና ለ አመሰግናለሁ ለስጠታው። ግን አንድ አላማ ስትይዙ በጎን ያሉ ነገሮች እግዚአብሔርን እያኳቸው ከህይወቴ እንዳሁን ተምሬ አላውቅም። እግዚአብሔርን የሆነ ጊዜ ትልቅ ቦታ ስደርስ እንደምደርስ ለማውቀው ልታወራው ደስ የሚል ሳቅ ጫዋት አለ ጌቶች አለ ከዚህ በፊት ሰፈር የምትልለት ነገር ምንም ዋጋ እንደሌለው የሆነ በቃ ጥሩ የሆነ የሆነ በቃ አንድ አላማ ሲኖረ በጎን ያሉ ነገሮች የምንት ናቸው ምን ከምንም አይቆጠርም ነው ከዚህ ከህይወቴ ይሄን ተምሬያለው እባካችሁን አሁንም ትብብራቸው አይለየን ፍቅራቸው አይጉደልብን ምንም ማለት ፈልገው ነገር የለም የስጠታ ትንሽ ትልቅ የለም ብዬ አይደለም። እንደዚህ እያወቅሽ በጎን ለምን ይሄን አደረግሽ ነው እንጂ፣ አውቃለሁ እንኳን አንቺና አልጻፎም አልተናገሩ እንጂ የሆነ ሰው ቆሾ ወይም ደግሞ የሆነ ነገር ሆኖ ማየት ላንቺ ቀርቶ ተመልካቾቻችን ያን ነገር ሆነ እንድናይ አይፈልጉም። ግን እነሱ የሚያዩት ቅድም እንዳወራሁት ነው፣ ስራችን ነው። አንቺም ደግሞ እንግዲህ ከባንሽ የጎደለ ብለሽ ያሰር አድርገሻል ትዳር፣ ፍቅር መተሳሰብ ነው እንግዲህ እሱን ለማሳየት የሞከርሽ ይመስለኛል። እውነት ነው እውነት ነው። አመሰግናለሁ። በቃ አመሰግናለሁ። ውድ ቤተሰቦቻችን ቪድዮዎችን የዛሬ ይሄንን ይመስላል። ቀጣይ እንግዲህ በመኪና ሰርፕራይዝ ነገርሻቸው